አይነት ሁኔታ መቀጠሉ ከባድ ነው ላንቺ ምክንያቱም ስትኖሪ ነው ልጆችሽን ማኖር የምትችዩ የወሰንሽ ውሳኔ በሚገባ ልክ ነሽ ለልጆችሽ እናት ሆነሽ ጓደኛ ሆነሽ መኖር የምትችዩ በህይወት ስትኖሪ ነው በህይወት ለመኖር ደግሞ መጀመሪያ ያለሽበት ህይወት ጥሩ አልነበረም አዩ ጓደኛዬ ብትሆንም በእንደዛ አይነት ሁኔታ ከሰኢድ ጋር መሆን አንቺ ላይ የሚመጡት ነገሮች እያንዳንዱ ነገር አውቃለሁ። በውስና እኔ ምንድነው የማረገው? እኔስ ጓደኛ እንደውም አገባዋለሁ እንደውም እንደውም አገባዋለሁ አግኝው ሶስተኛ ቢታግኝው አግኝው አለው ለተኑ እንደውም ሰይድን አገባዋለሁ። ለሱመያ ማለት እንደውም እንደ እንደ እንደምን ልበልሽ? ገረዷ ሆኜ ለምን አልኖር? ለሱመያ ልጆቹን እራሱ እራሴ ያሳድጋለሁ። እቺን ቀጥቅጠሻት እንዴ! ለሰይድ ስል እውነት ሰይድ እኮ በጣም መልካም ሰው ነው፣ ታውቂያለሽ እንባ ከሚታንጎ አጀተ ነው እንደውም እንደውም ማለት ከነ ሚስጥሮ አንድ ሁለት ብዬ ሰይድን እኮ አይ ይሁን እያልኩ ነው ማሳለፍ። ታቃለሽ አንቺ የሰይድ ሦስተኛ ሚስት ሆነሽ ስትቀመጪ ብቻ ነው ያኔ ትበድ ኤሌክትሪክ ትጨብጥ። ሰላም ሰላም ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ ሰላም ናችሁ ወይ ሰላማችሁ በእግዚአብሔር ፍጹም ሰላም በያላችሁበት የአለም ዳርቻ ብዝት ብዝት ዝት እየበልልኝ እያልኩት ዛሬ እንግዲህ እንዳያችሁት በጣም የገረመኝ በጣም የገረመኝ ነገር ማለት ነው እና በጣም እንግዲህ ሰኢድም ውሳኔውን አሳውቋል። ያው ደስ ይላል። ያው ሚስቴቱን እንግዲህ እሁድ እንጠብቃለን ማለት ነው። እሁድ እንጠብቃለን ማለት ነው። ሌላው በጣም ዛሬ ያሳቀኝ ነገር ቡኔ እንግዲህ ቤዛን ወስዳ አስመትታታለች ማለት ነው። ቡኔን ወስዳ በደንብ አስቀጥቅጣ እሷ ጥላ ሩጣለች ማለት ነው። እንደዚህ አይነት አሳልፎ ከሚሰጥ ጓደኛ ይጠብቃችሁ። እንደ በድባታለና ይንድ ካለቻት በኋላ ለቡኔ አሳልፋ ሰጣታል። ቡኔ ቤዛን አሳልፋ ሰጣታለች ማለት ነው። አስደብድባታለች ማለት ነው። አያችሁ አይደል? ምን ያህል ድራማቸውን እየሰሩ እንደሆነ ምን ያህል እርቀት እየተጓዙ እንደሆነ ምን ያህል ነገር ላይ እየሄዱ እንደሆነ አያችሁ አይደል? እና በጣም ነው የገረመኝ። በጣም ማለት ነው በጣም በጣም ነው የገረመኝ። እና ሰኢድ ደግሞ እንግዲህ እኔ እንደዚህ ብያለሁ። መጀመሪያ ለሰኢድ ማለት የምፈልገው ነገር መጀመሪያ እኮ ማለት ነው ሱማዬ ይቅርታ አድርግልኝ ካለ በኋላ ማለትም በቃ ውሳኔዋን ታሳውቀኝ ካለ በኋላ አዩ ጋር በዚህ በዚህ አልተስማማንም አላልክም ለመክተሰ እንድታደርሱ ልኝ የምፈልገው በዚህ በዚህ ነገር አልተስማማንም ያልተስማማንበት ነገር አለ ብለህ ግልጽ አላደረክላትም። ስለዚህ አዩን አልፈልጋትም አላልካትም። አዩን አደባባይ በአደባባይ እንዳገባት በአደባባይ እፈታታለሁ አላልክም አላልክም። ምንድነው ያልከው አንተ ጣቴናት ቆርጭ መጣል አልችልም ነው ያልከው። ምክንያቱም የተናገር ደግሜ ተናግሬበታለሁ ከዚህ በፊትም የተናገረውን ነገር ምልሶ ነው ያፈረሰው ያፈረሰው እንዴት ነው እች ጣት ተቆርጣ ትወድቃለች ወይ ብሎ ነው እንግዲህ ጣቱን ያሳየን ማለት ከአንዴም ሁለቴ ተናግሬያለሁ ቆርጭ መጣል አልችልም ያ ማለት ከእሷን መፍታት አልፈልግም ማለት ነው ስለዚህ የራስህ ነህ ንግስቷም እንዳትመለስ ወይም ደግሞ ምላሽ እንዳትሰጥህ ያደረግከው የራስህ ንግግር ነው ማለት ነው ንግግርህን ተመልሰህ አዳምጠው ማለት እወዳለሁ ማለት ነው እና ይህን ነው ማለት የምፈልገው ዛሬ። እንግዲህ እጁ ማን በዚህ መልኩ ዘና እያልኩ ነው። እስኪ እንዲው ከወጃ አራስ ወጃ ራስ አለች ሱመየ ይላል አረብ። እና ከወጃ ራስ ራቅ ብዬ ትንሽ እየተዝናናው ነው። በነገራችን ላይ ቪዲዮ የምሰራላችሁ ማለት ነው። እና ማለት ግራ የተጋባው ጥያቄ ነው መጀመሪያ የጠየቀው። ከዛ ደግሞ በአደባባይ እንዳገባ በአደባባይ ፈታት ፈትቻለሁ፣ የሆን ነፃነኝ አንቺን ነው የምፈልገው አላልካትም ማለት ነው። አላልካትም። ስለዚህ ውሳኔዋን አሳውቀሃለች ማለት ነው። የፈለግከውን እንግዲህ መወሰን ትችላለህ ማለት ነው። ሌላው ያው አይቸግራትም ለተባለው እንግዲህ በእኛ ላይ ድራማ እየሰራችሁ ከሆነም ያው ቀጥሉ በድራማችሁ ማለት ነው። ምን ፈልገው ምንም ማለት አይቻልም፣ ምንም ማድረግ አይቻልም ማለት ነው። በጣም የምትገርሙ ሰዎች ናችሁ ማለት ነው። ሁላችሁም ሁላችሁም የምትገርሙ ሰዎች ናችሁ። ይህን ነው ማለት የምፈልገው ወይም ይህን ነው ማለት የምችለው ማለት ነው። እና ዋው ይህ አበባ እንዴት ነው የሚያምረው! በእናታችሁ ሲያመር እንዴት ነው የሚያምረው ዋው። እና ይህን ውሳኔያችሁ መወሰን ትችላላችሁ ማለት ነው። ስለዚህ እንደዚያ ማድረግ የፈለጋችሁትን ማድረግ እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። ሌላ ምንም ምንም የምንለው ነገር የለም። እኔን ለመስደብ ነው፣ እኔን ለማጋፈጥ ነው፣ እኔን ምናምን አንተን በቃ ስራዎችህን ልክ አይደሉም እያለን ነው የምንጮኸው እንጂ ስራዎችህ ልክ ስላልሆኑ፣ ልክ ትክክለኛ የሆነች ሴት ለልጆችን የምትዝ ሴት ስላላገባ፣ ለልጆች የምትሆን ሴት ስላላገባ፣ በቃ ለልጆች የምትሆን ሴት ለዚያ ነው። ያንን ነው ማለት የፈለግ ነው ማለት ነው። እንግዲህ ቤተሰብ ዛሬ እንግዲህ እንዴት አድርጋ በቴስታ እንደምትላት አያንቱ፣ እንግዲህ እንዴት አድርጋ ቤዛን በቴስታ ብላ እንግዲህ ማለት ነው ሙልጭ ስታረጋት፣ ቡኔ ደግሞ ተነስታ ትታ ሩጣ ከምድረገጽ ትጠፋለች ማለት ነው። ከእንደዚህ አይነት ጓደኛ ፈጣሪ ይጠብቃችሁ። ፈጣሪ ይጠብቃችሁ፣ ከእንደዚህ አይነት ጓደኛ ማለት ነው። ምክንያቱም አምጣ አስደብድባት ነው ጥላት የሮጠችው አያችኋልን? አምጣ አስደብድባት ነው ጥላት የሮጠችው ማለት ነው ቤተሰብ ይህን ያደረገችው ማለት ነው። እና እስኪ ምን እንደሚሉን ምን እያሉን እንደሆነ አብረን እንሰማለን ማለት ነው። በቴስታ ስትባል እንዴት ከምድረ ገጽ ሩጣ እንደምትጠፋ ማለት ነው። እንዴት እንደምትጠፋ እንግዲህ ይዛ እንግዲህ ይኸውላችሁ ጨበጥ አድርጋ እና ልክ ትከሻዋን ጨበጥ ታደርጋታለች። ከዚያ እንደምታዩት በቴስታ ነው የምትላት ማለት ነው። በቴስታ ብላ በቃ ግንባሯን አድምታ ድምታ ደም በደም አድርጋት ትሄዳለች ማለት ነው። ማታማኝ ጓደኛዬ ራሱ እንዳለኝ አላውቅም። እኔ ለየትኛዋ በቃ ንጹህ ጓደኛ እንደሆንኩ ለየትኛ ለየትኛው እንደሆንኩ ራሱ ግራ እየገባኝ ነው። ቤዛ አዩ ምን እንዳረገች ነግረሻለሁ። ብመክራት አንቺ እኔ ለራሷ አስቤ አለ አይደል፣ ለህይወቷ አስቤ ጥሩ ጥሩውን ደግ ደጉ ምክር ብመክራት እሷ ከባሌ ጋር ልታፋችኝ። ከሱ ጋር ስትጣላ ወደኛ ትዞርና እኔ ምንድን ነው ማረጋው? እኔስ ጓደኛ እንደውም አገባዋለሁ እንደውም አገበዋለሁ። አቅሚው አገበዋለሁ። እንደውም ሰይድን አገበዋለሁ። ለሱመያ ማለት እንደውም እንደ እንደ እንደምን ልበልሽ፣ ገረዷ ሆኜ ለምን አልኖር ለሱመያ ልጆቹን ራስ እራሴ ያሳድጋለሁ። ይህቺን ቀጥቅጠሻት እንዴ! ለሰይድ ስል እውነት ሰይድ እኮ በጣም መልካም ሰው ነው። ታውቂያለሽ። የሚያልፍ ነው። እንደውም እንደውም ማለት ከነ ሚስጥሩ አንድ ሁለት ብዬ ሰይድን እኮ አይ ይሁን እያልኩ ነው ማሳለፍ ታቃለሽ ደቆ አንቺ የሰይድ ሶስተኛ ሚስት ሆነሽ ስትቀመጪ ብቻ ነው ያኔ ትበድ ኤሌት ኤሌት ልክ ትጨብጥ ለራሷ ስትል ማለት ለእሷ ስል እኮ ሚስጥራን ሸፈኝ። በቃ የውዴ ካይን ራሱ ማለት በቃ አብሬያቸው ስሆን ማለት የእሷን ክፋት ሳይቀር እያየሁ ማለት ክፋታችሁን ማለት ክፋቷን ይሄ ሁሉ እያየሁ ግን ለምን ዝም እንደምል ታውቂያለሽ? ሰኢድ በጣም መልካም ሰው ነው። በጣም መልካም ሰው ነው። እኔ በህይወቴ እንደ ሰኢድ አይነት ሰው አይቼ አላውቅም። እንኳን ለእሱ ሚስት መሆን መታደል መታደል እኮ ነው። ሰኢድን ለሰኢድ ሚስት መሆን መታደል አይደል? ሚስቱ አይደለም። እኔ እኮ አልኩሽ ለሱመያ ገረደውኝ ልጆቹ ባሳድግ ለእኔ መታደል ነው። ከህፃኖቹ ጋር ብሬ መጫወት፣ አብሬያቸው መሆን፣ እሷን መንከባከብ። ሱመያ እኮ መልካም ሴት ነች። እውነት ባለችበት ፈጣሪ ጠብቃት። ለአዩ ስል ለአዩ ስል ማለት በቃ ሁሉ ነገር ትይ። እንደውም ሰይድን እኮ ብነግረው ፍታት የአዩ ክፋት እስከ ጠግ ነው ብዬ ብነግረው ማለት የሚያሳምነኝ ነገር እነግረዋለሁ። የሚያሳምነኝ ላሳየው እችላለሁ። ቀጥት ግን አሁን በቃ ለሰው ብዬ መኖር እንደው ማለት ከእንግዲህ በራሴ በራሴ ሁልቀን ማለት የሚሆነውን የሚያጋጥመኝን ካዩጋ መሳልፈው ሁሉ ነገር እንደውም አሳውቃቸዋለሁ። በእውነት እነግራቸዋለሁ። ደግሞ ከዚሽ ጋር ልትይሉ ይቺ አስመሳይ። ምክንያቱም ክፉ ከሆነብሽ ነገር እኔ ምክንያቱም ገገጠመኝ፣ ዱላ፣ ጥፊ፣ ሄድ፣ ደባ፣ እንደውም ለመልካም ሆኖልኛል። ለኔ ለእኔ የበጎ ነገር አዘጋጅቶልኛል ዱጋ በቃ። እንዴ! እንዴ ሱማኔ አበደን እንዴ! አልተውም በቃ እንዴ ወይኔ ለካ ዋህነት ዚ ያክል ዋጋ ያስከፍላል እንዴ! እና እንግዲህ ተመልካቶቼ ማለት ቤዛ በጣም ተናዳለች። ቤዛ ብቻ አይደለችም፣ እኔም በጣም ተናድቻለሁ። በጣም በጣም ከሚገባው በላይ ማለት ነው። እና በቃ እውነት ዛሬ እንዲህ ቪዲዮ ከቤዛ ጋር ሆኜ እንድቀርጽ የገፋፋኝ የቤዛ ምት ነው ማለት ነው። በጣም ጎርታታለች፣ በጣም ቅስሟን ሰባብረዋለች። እውነት ማለት

ደሞ ለእሷ ስትይ ነው እንዴ እንደዚህ የምታለቅሽው? እ ይኸውልሽ እሷ ልኳ ማስገባት እንጂ ማለት፣ መልካምነት ዋጋ ያስከፍላል። የዚህን ያክል ይሄ ቤዛ እሷን መቀጥቀጥ ነው አንቺ፣ ልደትሽን በእሷ ላይ መወጣት እንጂ ጭራሹን ቪዲዮ እየቀረጽን አደባባይ ላይ ቆመን ለእሷ ታለቅሻለሽ እንዴ? አይ ውስጤ አላስችል ስላለኝ እንደውም፣ አንቺ ማንቺ ቀጥጫት እልህን እወጣባታለሁ ማለት እንጂ ያለብሽ ጭራሹኑ ቆመሽ፣ እንደውም እንዴው አለቃትም ላገኛት፣ አለቃትም እኮ እንደው ለእናቴ ለነ ይቺ ደሞ ትጣ ትምጣ ትምጣ ብቻ ደውለን ላታል፣ ትመጣለች። እና ዋምራ ሲጀመር ታውቂያለሽ አንቺ። እኔ አቅሻለሁ አቅሻለሁ። ቤዛ የዋህነሽ፣ ለሰው ሩነሽ፣ መልካም ነገር ነው የምታስቢው። ግን አንቺ ደግሞ እሷ በመጥፎ በኩል እስከመጣችብሽ ሰው አንቺ በመጣበት በኩል ነው መሄድ ያለብሽ። ገባሽ? እሷ መጥፎ ሆናብሽ፣ ጥሩ አንቺ እንዲህ ማለት የለብሽም ብዬሻለሁ፣ ገባሽ? አዩን ስለማውቃት ነው ምን ዓይነት እስስት እንደሆነ ስለማውቃት ነው። እኔ ሲጀመር ተጠንቃቂ፣ ለምን ስትይ ነው ከእሷ ጋር አንቺ የምትታርቅ ብዬ። አዩ ስትመጣ እንደውም ዛለሽ፣ ለምን አታለብሸኝም ነበረ። እንደውም ስትመጣ እንደውም ከዱላው ይልቅ እሷን የሚመታትና የሚሰብራት እኔ ሼፕ ሆኜ ሰኢድ በሚፈልገው ልክ ሴት ልጅ እንደዚህ አትልበስ ብሎ ልክ እንደሚመክረኝ ልክ እንደዛ ለብሼ ነው ፊት ለፊቷ መቆም የምፈልገው ነበረ። እውነቴን ነው የምልሽ። እንደውም ስጥኝ አለሽ ቅጥ ካረግናት በኋላ ከቀጠቀጥናት በኋላ እንደፈለግን ካንገላታናት በኋላ ማለት ነው እግራችን ላይ ወድቃ ይቅርታ እንድትል ካረግናት በኋላ ቅጥ ብለሽ አንቺ ፏ ብለሽ ማለት ነው በቀላሉ ፍቅርሽን ማስመሰል እና እንግዲህ ውድ ተመልካቾቼ ቤዛ አይዞሽ፣ ተረጋጊ። እና እንደምታየዋት ቤዛ በጣም ተናዳለች፣ በጣም ስሜታዊ ሆናለች። እና ባረጋጋቱ ምንም በቃ ማለት በቃ እሷ ውስጧ ያለው እልህ ነው፣ ንዴት ነው፣ ስሜታዊ ሆናለች። እና እንግዲህ ዛሬ የአዩ ምት ነው እንደዚህ ቤዛንም አነሳስቷት፣ አደፋፍሯት ቪዲዮ እንድትቀርጽ ያደረገን ማለት ነው። እና እንግዲህ ያው አሁን አዩ በቃ እንደዚህ ናቸው እኔ በጣም የሚገርመኝ ነገር ማለት ነው በጣም የሚገርመኝ ነገር በቃ እንደዚህ ናቸው ወይ ወይኔ ጉዴ ጓደኛዬ ጓደኛዋን ወይ ምናምን ምን እየተሰራ ነው ምን እየተካሄደ ነው ምን እየተደረገ ነው ሁሉ አይገባችሁም ማለት ነው የሚያደርጉት ነገር ሁሉ አይገባችሁም ሲጀመር ማለት ነው እየገባኝ አይደለም የሚያደርጉት የሚሰሩት እያንዳንዱ ነገር እየገባኝ አይደለም ጭራሽ ማለት ነው እና በጣም ነው የሚያሳዝነው። እንግዲህ እንደሰማችሁት ነው ጉድ ነው ጉድ ማለት ነው። እንደሰማችሁት ነው እያንዳንዱ ነገር እንግዲህ። ሰኢድም ደግሞ እንግዲህ ያው ሶስተኛ እገባለሁ እያለ ነው። እንስማሱን ደግሞ እየደረሰባት የነበረው እያንዳንዱ በቅርብ ርቀት ቢሆን ሁሉንም አውቃለሁ አያለሁ። ስለዚህ የወሰነችው ውሳኔ እንደ አንድ ሰው እንደ ግለሰብ፣ እኔም ሴት ነኝ አይደል፣ ለወሰነችው ውሳኔ ልክ ነች።

በቃ እስከ ዛሬ እጅ ጉድ እየጠበቅኩ ያለው አዩ ምር አድርጋኛለች። አዩም በስነ ስርዓቱ ካሜራ ላይ ከምታዩት ውጪ ለምሳሌ ካሜራ ላይ ምናምን ስታየው አብረን በስርዓቱ የምንኖር እየመሰላችሁ ነው። በስርዓቱም አብረን እየኖረን አይደለም። ልብሴን ሁላ አጣቢያ ሴን ማሳጥበው ምግብም ከውጪ ነው ብዛት ብለው ሁሌ እያኮረፈች መሄድ ነው። አንተ ለምን እንደዚህ ትላለ ትላለህ ሁሌ እየወጣች ቤተሰብ ጋ እየሄደች ነው። እና በስነ ስርዓቱ አሁን እኔ ሚስት እንዳለው ሰው እየኖርኩ አይደለም ማለት ነው። ገባሽ ባዶ ኦና ቤት ውስጥ እንደምኖር ሰው ቁጠሪ አዩ ምር አድርጋኛለች ሰልችቶኛል ይኸው ቪዲዮውን ካየችው ያው ብዙ ነግሬያታለሁ በውስጥም ብደበድባት አልስተካከልም ብላለች እና አሁን በትክክሉ ቤቴን ቀጥ አድርጋ እምትይዝልኝ ሰው እፈልጋለሁ እፈልጌም አዘጋጅቻለሁ ወስኜም ጨርሻለሁ ማለት ነው ስጠብቅ የነበረው ከትላንት ወዲያ ነው የለቀኩት ቪዲዮ የሱመያን መልሷን አዩን ተወልኝ እምትል ከሆነ እምትመለስ ከሆነ ከሱም ያ ጋር ቀጥ ቀጥ ብዬ እኖራለሁ ብዬ ነበር ያሰፉት እና በአሁኑ የአሁኑ እሁድ በሰፊው የአሁኑ እሁድ ማለት ነው። በሰፊው የቀለበት ፕሮግራም አለኝ ገባሽ። እንግዲህ ያው ሁለቱም አብሮኝ እየኖሩ ካልሆነ እንደ ተፋቱኝ መቁጠር ነው። ሱመያም ስንት ወር ገና አናውቅም፣ አብራኝ የለችም። በቃ እንደለሽ ቆጠሪያት፣ ገባሽ። አዩም በስርአቱ አብራኝ እየኖረች አይደለም። እያማረችኝ ጨጓራዬን፣ ደም ግፊቴን፣ ደም ብዛቴን፣ ምናምኔን በቃ ሁሉ ነገር እየጨማመረችብኝ በሽተኛ እያደረገችኝ ነው። ከሷ ጋር መስማማት አልቻልኩም። እኔ አዩንም ከፈለግሽ እተወልሻለሁ ስላት የነበረው ሱመያም፣ እተወልሻለሁ ስላት የነበረው እኔንም ምርርም ስላደረገችኝ መጀመሪያውንም ስለተዘጋጀውበት ነበረ ያው ለሱመያም በዚሁ አጋጣሚ እሷ የምትፈልግ ሆነ ብዬ ነው። አሁን ሱመያ መጣችም አልመጣችም ይሄ ነገር ለአዩ የማልነገርኳትም ሰርፕራይዝ ነው። እሷንም ማስፈቀድም መንገርም ምንም አይነት ነገር አልፈልገም፣ ምንም አይነት ነገርም አላወራምም። ቀጥታ ምንድነው ማደርገው እሁድ ለት በቀጥታ እሁድ የቀለበት ስነስርዓቱን አደርጋለሁ። ወደደችም ጠላችም ሌላ ማግባቴ ነው ማለት ነው። የቀለበት ስነስርዓቱን ፕሮግራሙን ቪዲዮ ይቀርጻል ለተመልካቾቻችን ይለቀቃል ማለት ነው። ሰርፕራይዝ። አንቺ የማልሰማሽ ግራ የገባኝ ስለሆነ ምልክ ትንሽ ድንግርግር እያለብኝ ነው ማለት ነው። የእዛን ቀን ትያለሽ እኮ አልኩሽ፣ እሁድ ትያለሽ እኮ አልኩሽ። እሁድ ዕለት ውድ ቤተሰቦቻችን እንግዲህ እሁድ ዕለት ሱመያም ስሚ፣ አዩም ስሚ፣ ተመልካቾችም ስሙ። በቃ የመጣ የምጣ ምንም ማድረግ አልችልም። በሱመያም ተስፋ ቆርጫለሁ በአዩም ተስፋ ቆርጫለሁ። በቃ አንድ ደህና የምለው ሰው በስነ ስርዓቱ በደንብ ያጠናሁት ሰው፣ በስነ ስርዓቱ የማቆን ሰው ስርዓት ያለው ቢበደልም ቢደበደብም ከቤት ወጥቶ የማይሮጥ ልክ እንደ ድሮ እናቶች ባሌ ነው መታኝ እንደበደበኝ ብላ ያጠፋሁትን አስተካክላለሁ ብላ ቤት ቁጭ የምትል ሮጣ እዚህ ዛማትሄድ አዩ ቲቪ ስታኮርፍ ሮጣ ወደ ቤተሰቦቿ ነው። አልተቀረጽም እንጂ ቪዲዮው ላይ እና እንደዛ ነው፣ ችግር ነው። ስለዚህ ውድ ቤተሰቦቻችን፣ ቪዲዮን የቀለበት ፕሮግራሙ እሁድ ከተደረገ ቀለበት ስነ ስርዓቱ እሁድ ቀን ይደረጋል። ቪዲዮ ተቀርጾ ኤዲት አድርጎ ከተጠናቀቀ በኋላ ፖስት ማድረግላችሁ እናል። መቼ እንደይ ፖስት እንግዲህ እንደ ተመቸኝ የምፖስትላችሁ እናል ማለት ነው። እሁድ ቀን ቀጥታ ቀለበት ላረግ ነው። ከዛ በኋላ ያው አብረት መኖር ጀምራለሁ በቅርብ ጊዜ ደግሞ ወይ ሰርጉም ይደረጋል ወይ ሰርጉም ይቀራል፣ ማለት ነው። ሰርጉ ወይ የሚቀረው ያው የአዩም እንደዛ ሰርግ ድብና አድርገን ደገሰን አይኑስ ገብታ ነው። ስለዚህ እንደዚህ ብቷ ያንቀጨቀጫት አይንም አይኑም ሊሆን ስለሚችል በየጊዜውም እየደገሰ ያገባል እንዳይሉኝ እሱ ከሊቷ ጋር ተመካክረበት። እስ አዎ እንደሷ ፍላጎት የማረግ ይሆናል። ሌላስ አውቃቸው የመጣሁት ሱመያ በቃ ተስፋ ቆርጫለሁ። የመጨረሻ ነው ይበቃ። ካሁን በኋላ አንድ ቀለበት ያደረኩላትን ያገቧትን ከሷ ጋር ብቻ መኖር ነው፣ ከእሷ ጋር ብቻ መኖር ነው። ካሁን በኋላ ሌላም ለማግባትም አልፈለግምን። ቀለበት ከተደረገ በኋላ ካሁን በኋላ ሌላም ደግሜ አላገባም። አግብቻቸው የሄዱትን የሄዱትንም አልመለስም። እኔ ከቆረጥኩ ቆረጥኩ ነው። አንዴ እንደ ጅል እንደ በግ እንደ ሞኝ ብዬ ከተከተልኳቸው በቃ ማግባት ነው ማለት ነው። ስለዚህ እኔ ማለት ዝና ነው እንደ የሚመስለው፣ ግራ የገባኝ ነገር። ግን ሰይድ ማለት ነው የነገር ዝና ነው እንደ የሚመስለው። ማግባቱ መፍታቱ ምናምን ማግባቱ መፍታቱ አይደለም ማለት የዚያችኛውን ሳይጨርስ ሌላኛውን መደረብ፣ የዚያችኛውን ሳይጨርስ ሌላኛውን መደረብ፣ ይሄ ዝና ነው እንደ። ይቅርታ አድርጉልኝ። እምነቱ አይፈቅድም ትላላችሁ ግን ደግሞ በዚህ መልኩ ነው ወይ ያው ብዙዎቻችሁ እምነቱ አይፈቅድም ግን በእምነት እንደዚህ አይደለም ምናምን ትላላችሁ። ታዲያ እንዴት ነው አልገባኝም፣ ማለት እንዴትና እንዴት እየሄደ ነው ማለት ነው፣ እንዴት እያስኬደው ነው። እኔ ምንም የገባኝ ነገር የለም ማለት ነው። እውነት ለመናገር የገባኝም አይደለም ማለት ነው። እንግዲህ በከፊል ይህን ይመስላል ጉዳቸው ማለት ነው። ብቻ አዝናለሁ፣ እኔ ለሁሉም ነገር አዝናለሁ። ያው አይቸግራትም፣ ምን አይላትም። ሶማያ አይቸግራትም፣ ሶማያ ይህን አይላትም። አሁን በኋላ ግን ይቸግርሻል። አሁን ቸግሯት አይደለም ምናምን የሚለው እንግዲህ ያው እንግዲህ እናንተ በእናንተ ትተዋወቃላችሁ የቤታችሁን የተዳራችሁን ጉድ ማለት ነው። እና ውሳኔ ትንሽ ከባድ ነው። ከሰኢድ በተለየሽ በራክሽ ቁጥር የሚያናድዱሽ የሚያበሳጩሽ ነገሮች ብዙ እንዳሉ አቃለውም ይገባኛል። ሆኖም ግን ይህን ውሳኔ መውሰንሽ በጣም ትክክል አይደለም። ልጆችሽን ይዘሽ በሰው ሀገር እንደገና መንከራተቱ ተገቢ አይደለም። ሀገር የመሄድሽ የመሰደድሽ ልጆቹን ይዘሽ ከሀገር የመውጣትሽ ጉዳይ ትክክል ነሽ። እኔም አንቺ ቦታ ብሆን ከአዩ ጋር ባለው ነገር ሰኢድ ወይ አዩም ትቶ ከአንቺ ጋር ካልቀጠለ በዛ አይነት ሁኔታ መቀጠሉ ከባድ ነው ለአንቺ። ምክንያቱም ስትኖሪ ነው ልጆችሽን ማኖር የምትችዩ። የወሰንሽው ውሳኔ በሚገባ ልክ ነሽ። ለልጆችሽ እናት ሆነሽ ጓደኛ ሆነሽ መኖር የምትችዩ በህይወት ስትኖሪ ነው። በህይወት ለመኖር ደግሞ መጀመሪያ ያለሽበት ህይወት ጥሩ አልነበረም። አዩ ጓደኛዬ ብትሆንም በእንደዛ አይነት ሁኔታ ከሰኢድ ጋር መሆን አንቺ ላይ የሚመጡት ነገሮች እያንዳንዱ ነገር አውቃለሁ። በውሳኔሽ አንዳት ትጸጸቺ በሚገባ ልክ ነሽ። ግን ለልጆቹ ደግሞ ግራና ቀኝ ማየት በጣም ያስፈልጋል። ሰኢድ ይህንን ማስጠንቀቂያ ሲናገር ከእንግዲህ አልመጣም ሲል ሲወስን እኔ ብታወሩበት ነው የምለው። በደንብ ማውራት ይኖርባቸዋል። ሜ አንቺ መጎዳት የለብሽም። ከዚህ በላይ ዋጋ መክፈል የለብሽም። መመለስ ካለበትም ሰኢድ ነው በቃ። ለልጆቹ ማድረግ ያለባችሁን በጋራ ማውራት መነጋገር ይኖርባቸዋል። እሱን እኮ ቦታ አልሰጠችኝም፣ አልሰማችኝም። ብዙ ምርጫ ሰጥቻታለሁ። የምትፈልጊውን ላድርግልሽ፣ አፌኑን ላውጥቼ፣ አዩን ልተውልሽ ነይ ብያታለሁ አዩን ተታ ተዋትም በቃ በንዴት ውስጥ ሆና ምክንያቱም አንተ በምታረጋቸው እያንዳንድ ነገሮች በቃ እኮ ምንም አትፈልግም አዩ ነበር ችግሩ አለ እሺ አዩን እተዋታለሁ ከአንቺ ጋር ብቻ እኖራለሁ ራለው የምትፈልጊው ምረጪ ብያታለሁ ህዝብ ፊት ተመልካቾቻችን ፊት ለፊት ያሉ ያልኩት አሁንም ከአዩ የበለጠ እሷ ሱመያና ልጆቼ ናቸው ለኔ የሚያዋጡኝ ማለት ነው በሚገባ አዩን ተወልሻለሁ አልኳት ምን ትፈልጋለች አዩ ያው አኩርፋኛውን ይሄንን ቪዲዮ ካየች በኋላ መጨረሻ ላይ የለቀኩት ቪዲዮ ከነቤታ እኔ በቃ እውነት እንዳልኳችሁ በቃ አሁን በቀጣይ እንግዲህ አካባቢውን በደንብ ስለነገርናት ትመጣለች። እና አሁን እንግዲህ ቆመናት እየጠበቅ ነው። እና ብቻዋን ትምጣ ትምጣ አናቅም እንግዲህ ሁለት ነን እኛ የምንለቃት እራሱ አይመስለኝም። እኔ ባገኛት እኔ በተለይ ባገኛት ቤዛን ብታገኛት ሁላችንም አንለቃትም ማለት ነው። ስለዚህ እስከ መጨረሻው ቪዲዮ ድረስ አብራችሁን ቆዩ። እንግዲህ ቤዛ ከእንግዲህ አላቆምም። በየአንዳንድ ቀን የማደርገውን አሳውቃችኋለሁ፣ እናግራችኋለሁ፣ እንትሽኛለ ራሴ ከቤት ሆኜ ሁሌ። እሺ አፍሽ ዝይ ጭራሽ ጣሳሽን ልሰድብኝ ራት እርሽ ምና ታረጉ ነው ስልክ እንዳደጉያእንዳረ ከዛ ውጭ ሌላ ነገር የለሽም። ምን ፈልጋችሁ? አይ እንታረቅ ልልሽ ስለበላሽኝ እና ስለጠጣሽኝ ስለዛ መልካም ውለታሽ ልከፍልሽ። አንቺ ብጠፈጥፍሽ ብጠፈጥፍሽ አልሰማ ብለሻል። ወይ እጅሽን ወይ እግርሽን ካላሳጣሁሽ አንቺ አልተቀመጥኩም። አንቺ ደግሞ ኧረ! ፈጣሪ ይሄ የምላስሽ ወይኔ! ታወሪያለሽ ታወሪያለሽ። ወይ አትተገብሪ ወይ የሆነ ነገር፣ እንዲሁ ሰውና ሰው አታጋጭ፣ አርፈሽ እንዲህ እንዳትረሪ ነው የምልሽ። ብድርሽ ልከፍል። ሁለታችን ልጠፍል ልንስም ቡና ልናጠጣት ቡና ልንጋብዛት ምግብ ጋብዘን ልንጠራት፣ ሁለታችሁን ልመቱ። ለምን ሰብሰባት አደረግን? እንደ አንቺ አቅም ካለሽ ብቻሽን አመጭ። አንቺ ቆይ፣ እኔ የምልሽ አንቺ ሜልክሽን የሆነ መባላት ምናምን አጸለሽ። አንቺ ይበልጥ እኮ ደግሞ ከእኔ ከተለያየሽው ጅብ ነው የሆነችው። ጅብ እኔ ላይ አዩ እኔን እንደዛ እኔ እልዬ አታለቃቅሽብኝ። አሁን አለቅስም፣ ላለቅስ አይደለም። ሲጀመር የጠራሁሽ ደግሞ እሷ ፊት ለፊት ቆመች ታያለቅሽ አለሽ። እንደ ይህቺ ወሬ የመስማት አላማውም እቅዱም የለኝም። ስራ አለብኝ፣ እንደ እናንተ ስራ። ለምን መታሻት? ምን አገባሽ? ለምን መታሻት? ምን አገባሽ? አንቺ ስትታይ ደግሞ ምን ትመስላለች? ይህቺም እኮ ምንም አቅም ያለት መስሎሽ ነው እንደ አቅም ያለት

ማሉ አንተ አትልጂቱ ምን ስለሆነ ሽና አንቺ እሷን የምትመታት የምትመቻት። እኔ ከአንቺ ጋር ንግግር የለኝም። እኔ ከአንቺ ጋር ንግግር የለኝም። እንደውም ምን ፈልጋችሁ ነው እኔ ጋር የመጣችሁት? ለምንድን ነው ስልኬ ላይ እየደወልሽ? ኦ ደስ ይለኛል። እኔ ግን ከእናንተ ጋር ቡና የመጠጣት አላማውም። ውይ እኛ ራሱ ካንቺ ጋር ምንም የመጠጣት ፍላጎት የለንም። ምን ፈልገሽ ነው አንቺ እንደዚህ እንዳልመልስሽ? ሂጂ። ለምደሽዋል እኮ በየሜዳው ሰውን እንዲህ መቀጥቀጥ እየጠሩ መደብደብ በቤት እየጠራችሁ ደሞ እኮ የሚገርም ማለት ነው ከኔ ጋር ስትላይ እንትጣለሽ። ቤቷ ቤቷ እኔ በመልካምነት ቤቷ ቁጭ ብዬ ልመክራት፣ ቁጭ ባልኩኝ ከባሌ ልታጣለኝ? ከባሌ እንዴ ባል ምን አይደለም፣ ወንድሜ ነው። ሁለታችሁም እንዲ ብላችሁ እንዲ ስለተወረገረጋችሁ የሚፈጠር ነገር የለም ነው ሰው ቤትሽ እየመጣ ነው ሰውን የምትደበድብ ሰው እኮ አንቺ፣ በቤቱ እኮ ሰውን ያከብራል እውነት ነው። የመውጣትም መናገርም ራሱ አልፈለግኩም ነበር በፍጹም ማለት እንደዚህ ማንም እንዳይም እንዲሰማም አልፈለግኩም። ግን አንቺ ራስሽ ለዛውም እኔን እየመታሽ ባበላጅሽ እኔን እየመታሽ ብለሽ እዛ ሰኢድ ጋር ሄደሽ ቀለበት ስታደርጊ ነበር። እሱም ማሰብ ነበር እኔ እኔ ጓደኛሽ የሱ ሚስት መሆኔን እያወቅሽ ሄድሽ አንተዋ ወኪል ሲጀመር ሰኢድን ለምን እንደቀረፍሽ እንዴት እንደሆነ ከጅማሬ እስከ ፍጻሜ እኮ አውቃለሁ። እኔ ሚስጥርሽን ሚስጥር አድርጌ ነው እንጂ አንቺ እኛ ሚስጥርሽን ሁላ ብናወጣው ሰኢድ ሊፈታሽ እንደሚችል ታውቂያለሽ። እንዲህ ነው ከቤት አንጠልጥሎ አውጥቶ የሚወረውርሽ። ሰውን ደግሞ በቤቷ አጠርታ ሰውን የሚደበድብ ሰው ነሽ። እንደ አንቺ ጅብ ነሽ እንጂ በቤቱ ሰውን የሚበላ ጅብ ውሻ በቤቱ ሰው ሲቀርሽ፣ ብዙ ክፉ ቃላችን ነገር ከዚህ በላይ እኛ ከአንቺ ጋር ዝም ብለን አፋችንን የምንካፈትበት ምክንያት ምንም የለም። ካንቺ በቃ አፋችንን አንከፍትም። ገባሽ? ልደበድበኝ ነው የመጣችው እ ልደበድበኝ ነው የመጣችው? ሰላም ልልሽ ነው የመጣሁት። ልደበድቡ አንቺ ደሞ ምን፣ አንቺ ልደበድቡ እኮ ምን ልታደርጊ ነው የመጣሁት? አንቺ ነኝ። ልደበድብኝ ነው የመጣችው? አንቺ ነኝ። ነው የምትመጪኝ? አንቺ ነኝ

ይሄ ነው እስካሁን ያወራሽ? አትደበጅብኝም። ገና ያዘሻል። እሺ፣ አመዳ